ምን ለማለት ፈልጌ ነው? ዛሬ እኔ አንድ መልእክት ማስተላለፍ ፈልጋለሁ። በራሴ ማለት ነው፣ በራሴ የሚመስለኝ ነገር ማለት ነው። የሚመስለኝ ነገር ምንድን ነው? ብዙ ጊዜ በተለያየ ወቅት ላይ የሆኑ ከባባድ ከባባድ ችግሮች ይነሳሉ፣ ትላልቅ ጥያቄዎች ይነሳሉ፣ ትላልቅ ነገሮች በቅ ትላልቅ ሀሳቦችን የያዙ ሰዎች ተነስተው አንዳንዶቹ ለሰው የሚጠቅመ ሀሳብ፣ አንዳንዶቹ የራሳቸውን ብቻ ይዞው የሚጓዝ ሌሎችን ተጽዕኖ ስር የሚያሳድር ብዙ ሀሳቦች ይንሸራሸራሉ። እንግዲህ እምነት ሰሚ ነው ምንድን ነው? በዚህ ርዕሰ ጉዳይ ላይ ሀሳብ ሊሰጥ የሚችለው ሲባል በሃይማኖት፣ በብሄር፣ በተለያየ ነገር አገራችንም ላይ አለም አቀፍ ደረጃ ላይ የተለያየ ነገር ሲነሳ እንመለከታለን ማለት ነው። እናያለን። ብዙ ሰዎች ሲጎዱ ሲሞቱ እንመለከታለን። የተለያየ ያሳዝናል። በጣም ነው የሚያሳዝነው። እኔ በግሌ ያሳዝነኛል። ግን የሀዘን መግለጫ ምናምን እኔ አለመድኩም አለመድኩም። ለምንድን ነው ለምን መሰላችሁ? የሰው ልጅ ነጻ ፍቃድ አለው። ሲወለድ ማንንም አማክሮ አይደለም የተወለደው። ተወልዷል፣ ኖሯል። ሲኖር ማንንም ሳይነካ መኖር ይችላል። ማንንም ሳይነካ ከኖረ ማንም ሊነካው አይገባም። ማንም ሊነካው አይገባም እና አንዳንዴ ዝም ብለህ ተቀምጠ የኔን ሀሳብ አደግፍም ተብለ ሁላ ተጽዕኖ ሊያድርብህ ይችላል። ለምን የኔን ሀሳብ አደግፍም እኔ የማስበውን አስብ ልትባል ትችላለህ። እኔ የማረገውን ነገር ለምን አታረግም ልትባል ትችላለህ። እኔ የማወራው ለምን ደግመ አታስተጋባም ልትባል ትችላለህ። ልትባል ትችላለህ። ግን መሆን የለበትም የሰው ልጅ የፈለገውን ነገር ነው ማድረግ ያለበት። መሆን የሚፈልገውን ነገር ነው መሆን ያለበት። አንዳንዴ በብዙ አይነት መልኩ ሰዎች ሲጎዱ እንመለከታለን። እና አግባብነት የሌላቸው ነገሮች እንደው ከመደረግ እንደው ቢታቀቡ። ማንም ሰው አሁን በሃይማኖት ደረጃ እኔ ሰው በሃይማኖት ሲጣላ በሃይማኖት ሲገዳደል በቃ የሆነ ሲጨቃጨቅ በጣም ነው የሚገርመኝ በጣም ያሳዝነኛል ምክንያቱም አንድ ሰው እኮ ነፍሴን ያድነዋል በቃ እኔ ነፍሴ ትድንልኛለች ብለህ ያመንከው ሃይማኖትን ሌላ ሰው ግዴታ መቀበል የለበትም በቃ አንተ ነፍሴ ድንበት አለው ካልክ ነፍስን አድንበት ነፍሴ የሚድነው በዚህ ሃይማኖት ነው ካልክ በዛ ሄደ አምነ ነፍስን ማዳን ትችላለ የኔ ነፍስ በዚህ ነው የዳነችውና አንተ በዚህ ካላመንክ አትድንም ተብለ ተጽዕኖ ሊደረግብህ አይገባም። አይገባም። የእውነቴን ነው የምነግራችሁ። ማንም ሰው በሃይማኖት ሰውን ሊጫን አይገባም። ሰው ከፈለገ ማመን ከፈለገ አለማመን ይችላል። ስለዚህ በሃይማኖታቸው የተነሱ የተነሳ የሚጎዱ ሰዎች ሳይ በጣም ነው የማዝነው በጣም ነው የማዝነው ወደዚህ ስሰማ ይሄኛው የሃይማኖት ተቋምን የሚከተሉ ሰዎች ተገደሉ ሲባል ትሰማል። ወደዚህ ሲሰማ ይህንን ሃይማኖት የሚከተሉ ሰዎች ተገደሉ ሲባል ትሰማል። ምንድን ነው ለምንድን ነው የሚገደሉት? ሰው በሃይማኖቱ መገደል የለበትም። ሰው እኮ የፈለገውን ማመን ይችላል እኮ። እኔ አሁን ተነስቼ ከፈለኩኝ በቃ ይሄ ወረቀት ያድነኛል ካልኩኝ በዚህ ወረቀት ማመን እችላለሁ። ለምን በወረቀት ታምናለህ ብለህ እኔን ልገለኝ አይገባም፣ አይገባም። አንድ ሰው የሆነ ሃይማኖትን ሲከተል ከደረሰብህ እንዳይደርስብህ መናገር ማስጠንቀቅ መመካከር ነው እንጂ እንትን ሰዎች በእንደዚህ አይነት አመለካከት መጎዳት አለባቸው ብዬ አላምንም። በራሴ እና እኔ አዝናለው። ይሄን ነገር ደግሞ የሚያሟሙቁ ሰዎች በጣም ያሳዝናል። ሌላ ሌላ ነገር ለማስነሳት የሚያሟሙቁ ሰዎች አንዴ እንትና የሚባል ደራሲ አለ። ውሾቹን ተዉ በሏቸው የሚል መጽሐፍ እንትን ይሄ ወግ አንብቤለታለሁኝ ዲያቆን ዳንኤል ክብረት እና የሆነ ነገር በትንሽ ነገር ተነስቶ ነው ወደ ትልቅ እያደገ የሚመጣው እና ይሄ ውሾቹን ተዉ በሏቸው በሚለው እንትኑ ላይ ምንድን ነው ያነሳው ሀሳብ ሁለት ውሾች ይጣላሉ። ሁለት ውሾች ሲጣሉ ያ ሽማግሌ ጥግ ላይ ተቀምጦ የነበረው ሽማግሌ ምን አለ? እነዚህን ውሾች ተው በሏቸው አለ። ተው በሏቸው ሲል የሰፈር ሰዎችና መንገደኛ ምን አሉ? ምን ውሻ ውሻ ተጣላ፣ ምን ምን ያመጣል? ውሻ ተጣላ አልተጣላ፣ ምን ምን ይፈጠራል? ብለው ነው። እርሶ ሰውዬ ደግሞ ዝም ብለው ምክር ያበዛሉ፣ ዝም ብለው ምክር ያበዛሉ አሏቸው። ከጥቂት ደቂቃ በኋላ ከጥቂት ደቂቃዎች በኋላ ውሾቹ እየተጣሉ ምን ተፈጠረ? የአንደኛው ቤት ልጅ ውሻ የባለቤቱ ልጅ የአንደኛው የውሻ ባለቤት ልጅ መጣና ያኛውን ውሻ ይመታዋል። ሲመታው የዚህ የውሻ ባለቤት ልጅ ይመጣና ያኛውን ልጅ ይመታዋል። ከዛስ ልጅ ለልጅ ሆነ ጸቡ፣ ማለት ነው። ምን አለ መጨረሻ ላይ ያው ሰውዬ፣ እነዚህን ህጻናት ተው በሏቸው ነው ተው በሏቸው ከልክሏቸው፣ ሲል መንገደኛና የሰፈር ሰው አሁን ምን አለ? ምን ሕፃናቶች ናቸው ተጣሉ አልተጣሉ ምን ይፈጠራል? ብለው ነው ዝም ሰው ደግሞ የሚጨነቁት አሏቸው። አሁንም እነዚህ ሕጻናቶች እየተጣሉ ሲለቃቀሱ የአንደኛው እናት ትመጣና አንደኛው ልጅ ትመታለች። አንደኛው ልጅ ስትመታው የዛኛው እናት ደግሞ መታ ጸው ወዴት አደገ ወደ እናቶች አደገ ማለት ነው። ሁለቱ እናቶች ሲጣሉ እኚህ ሰውዬ አሁንም ምን አሉ? እነዚህን ሴቶች ተውበሏቸው ምን የሴት ጸብ ነው? ምን ዝም ብሎ ነው ምን ይፈጠራል ብለው ነው ብለው አቃለሉት፣ እንደ ተራ ነገር። መጨረሻ ላይ ግን የአንደኛው አባል ይመጣና ያችኛዋን ይመታታል። ያችን እየመታ ባለበት ሰዓት ላይ የዛች ባል ይመጣል። ጸጉሬ የታደገ ወደ ባሎች አደገ ማለት ነው። ሁለቱ ባሎች ሲደባደቡ፣ አረ እነዚህ ሰዎች ተው በሏቸው አሉ። እኚህ ሽማግሌ ሆነ ሲሉ አሁን ምን ወንዶች ናቸው ይጣሉና ይዋጣላቸው ተባለ። እየተጣሉ እንዳለ አንዱ እየተጎዳ ሲመጣ ሰው ከቧል። የዛ ወገኖች ተደረበው ይሄኛውን መምታት፣ ከዛ የዚህ ወገኖች ተደረበው መምጣት በአንዱሻ የተጀመረው ጸብ በልጆች በእናቶችና በአባቶች አድጎ ወዴት ሄደ? ወደ ዘመድ አዝማድ ሄደ። ከዘመድ አዝማድ ደግሞ ወደ ብሔር ሄደ ማለት ነው። ስለዚህ የትኛውም ጸብ ችግር የሚነሳው በትናንሽ ነገር ነው። ትንሹን ነገር ባለበት ላይ ትንሽ አድርገን ካላስቀረ ነው ከፍ እያደረግነው ከመጣን ችግር ነው ይዞ በሚመጣው በየቤት ነው የሚገባው። ስለዚህ ሁላችሁም ይሄንን ነገር የምታዳምጡ ሰዎች ዩቲዩብ ላይም ከተጫነ በኋላ እዚህም ላይ የምታዳምጡ ሰዎች ነገር ማጋነን ጥሩ አይደለም። የተነሳበትን ነገር መመልከት ያስፈልጋል። በምንድነው ይሄ ጉዳይ የተነሳው? እንዴት ሊነሳ ቻለ? አንድ ሰው የሚያምነው እንዴት ነው? በምንድነው የሚያምነው? በምንም አመነ በምንም አላመነም፣ ሃይማኖቱ ሊከበርለት ለት ይገባል ሙስሊም ሆነ ኦርቶዶክስ፣ ጴንጤ ሆነ ፕሮቴስታንት፣ የትኛውም ሰው የሚያምነው ነገር ሊከበርለት ለት ይገባል የሚያምነው ነገር ሊወደድለት ይገባል። እኛ እመኑ ብሎ እስካላስገደደን ድረስ እኔ በማምኑ እመኑ ብሎ እስካላስገደደን ድረስ የትኛውንም ሀይማኖት ማክበር አለብን። ግዴታ ነው ማክበር አለብን። እከሌ እንደዚህ ብሏል። ስለዚህ እከሌ እንደዚህ ስላለ እኔ ምን አየሁ እንደዚህ እኔ ፌስቡክ አካውንቴ 16 ዓመት ነው የዛሬ 16 ዓመት ነው ፌስቡክ እኔ እጠቀም የነበረው የዛሬ 16 ዓመት ተጠቀምበት የነበረው ፌስቡክ አሁንም አለ። አንዱ ምን ብሎ ፖስት አየሁ፣ በጋሻው የሚባል ሰው ሐዋሳ ላይ ሆኖ ነው የሆነ ቦታ ሆኖ የኦርቶዶክስ አባትና እናቶች የሰሩት ግፍ ስላለ ነው ምናምን ብሎ ተናግሯል። ስለዚህ ምናምን ምናምን ብሎ የሆነ የሆነ አገር ትረካ ምናምን አድርጎ ጽፏል። አሁን እዛ ጋ የተፈጠረው ችግር ሌላ፣ እዚህ ጋር ደግሞ ሌላ ችግር ለመፍጠር የሚፈልግ ሰው አለ። ፈጣሪ አምላክ ላጥፊዎች እንደ ጥፋታቸው የእጃቸውን ይስጣቸው። በየትኛውም አካባቢ ላይ የሚሳደዱ የሚሰቃዩ፣ የሚገደሉ፣ የሚጨነቁ ወገኖቻችን በሙሉ ፈጣሪ ነጻ ያውጣቸው። ከፈጣሪ የሚበልጥ ነገር የለም። ግን እዚህ ጋር ችግር ተነሳ ተብሎ ታርጌት አድርጎ ገና ለገና ሌላውን ሰው ሌላውን ደግሞ ሊነካ የሚችል ነገር ማራገብ ጥሩ አይደለም። እፍፍ ካልከው እሳት ይነዳል እና የዛ የውሻው ታሪክ ቀጥታ ሄዶ የት ነው የደረሰው? የት ደረሰ? ወደ ብሄር ነው ዞረው። ከአንድ ውሻ ጸብ፣ ከውሻ ጸብ ተነስቶ ወደ ብሄር። ስንት ሰዎች ሞቱ? ሰላሳ አርባ ሰዎች ተገደሉ። በዛ በውሻዎቹ ጸብ የተነሳ ውሻዎቹን ተው ቢሏቸው ኖሮ ግን ያ ሁሉ ሰው አይጠፋም ነበር። መጨረሻ ላይ ስንት ካሳ ተከፍሎ በስንት ጭቅጭቅ ጸቡ ረግቦ የሞተው ሞቶ የተጎዳው ተጎርቶ የጎጃ አካላት ተብሎ ካሳ ከፍለው ሲታረቁ እኛ ሽማግሌ ምን አሉ፣ ውሻዎቹን ተው ብንላቸው ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር አሉ። ስለዚህ ማስተዋል መቻል አለብን። እናስብ እናስብ። ክርስቲያን መጽሐፍ ቅዱስ ማንበብ አለበት። መጽሐፍ ቅዱስ ላይ ምን ይላል? መቃወም ያለብህን ነገርና መቃወም የሌለብህን ነገር ለይተ ማወቅ አለብን። ለይተ ማወቅ አለብን። ግራህን ሲመታ ቀኝህን ስጠው እየተባልክ ትማራለህ። እዚህ ደግሞ ፕላትፎርም ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ፣ የቴት ላይ ደግሞ ስገባ በገሃዱ ዓለም ላይ ስገባ ደግሞ በለው ደብድበው የሚል መልእክት የምታስተላልፍ ከሆነ የክርስቲያን ሥነ ምግባር አይደለም። ስለዚህ የራሳችን ሃይማኖት ያዘናል። ምን ማድረግ አለብን? ማንን መንካት አለብን? ማንን መንካት የለብንም የሚለውን ነገር ብቻ ሳይሆን ጭራሽ ሰዎች በሃይማኖታቸው ሊነኩ አይገባም። ይሄ መልእክቴ ነው። ምክንያቱም እኔ እንደ ግል ሀሳብ የማራመደው የራሴ የሆነ አስተሳሰብ የራሴ የሆነ አመለካከት አለኝ። የትኛውም ሰው ግን በሚያምነው እምነት፣ በሃይማኖቱ ሊገደል ሊደበደብ ሊሳደድ አይገባም። አንተ የዚህ ሃይማኖት ተከታይ ነህና ከአለባበስ ጀምሮ እንደዚህ አይነት ልብስም መልበስ አለብን ሊባል አይገባም። በቃ ፈጣሪ ብሎ የሚያምነውን ነገር የሚከተለውን ነገር ለሱ ብሎ ያንን ልብስ መልበስ ካለበት የሚያዘው ከሆነ መልበስ አለበት። አንተ ከፈጣሪው በልጠህ አከለክለው፣ እንዴት ትከለክለዋል ከሱ አሁን እሱን ተው፣ በትለው ይተዋል? ከፈጣሪው ትበልጥበታለህ? ፈጣሪው ያዘዘውን ነገር እንደዚህ ነው ማድረግ ያለብህ ተብሎ ታዟል። ስለዚህ አንተ ተው ብትለው ሊተው አይችልም፣ ከፈጣሪው ያበልጥበትም። የትኛውም ሰው የሚያምነውን ነገር አምኖ እንዲጓዝ ከተቻለ ድጋፍ ማድረግ ከተቻለ ጥበቃ ማድረግ ከተቻለ ዋስትና መስጠት እንጂ ከሆነ በኋላ ሆይ ሆይ ማለት አስፈላጊ አይደለም። አስፈላጊ አይደለም። እንደዚህ አይነት ነገር አስፈላጊ አይደለም። ስለዚህ ሁላችንም ጥንቃቄ ልናረግ ይገባል፣ መልእክቴ ነው። በኋላ የሆነ ነገር ከደረሰ በኋላ ምን ውስጥ ልግባ ምን ውስጥ ልደበቅ የሚባል ጨዋታ አያስፈልግም። ሃይማኖት ቀልድ አይደለም። አንድ ሰው ነፍሴን አድንበታለሁ ብሎ ነፍሴን አድንበታለሁ ብሎ እንግዲህ እዚህ ተቸግሮም ተርቦም ተጠምቶም ተንከራቶም 20 አመት 30 አመትም እንደው በአስር አመቱም ይሞታል በአርባ አመቱም የሚሞታል ሀምሳ ስልሳ አመትም ኖሮ ተሳካ ፎይ ልበል በሚል ይለበል ሰአትም ደግሞ የሚሞታል ከሞትኩ በኋላ ለነፍሴ ይጠቅመኛል ብሎ የሚከተለውን ሀይማኖት ብታከብርለት ይገባል። ማንም ሰው የትኛውም ሃይማኖት የተከበረ ነው። መቶ ሚሊዮን ተከታይ የሚኖረው አንድ ሺህ ተከታይ የሚኖረው ሰውዬው ያደነኛል ብሎ እስካመነ ድረስ ሊከበርለት ይገባል። እኔ አቋሜ ነው በቃ ይሄ ማንም ይሁን ኢትዮጵያ ውስጥ አይደለም በአለም አቀፍ ደረጃ ያለ የትኛውም ሃይማኖት የሚከተል ሰው ሃይማኖቱ ሊከበርለት ይገባል የግሉ ስለሆነ፣ እናንተን መጥቶ እንደዚህ ጉሮሮ ይዞ እመን በእኔ ነው ማመን ያለብህ ካለህ ግን ችግር ነው። እንደዛ ማለት የለበትም። ሊያስረዳ ልትመካከር ትችላለህ። ይሄ መንገድህ የሃይማኖት አያስኬድም ከፈጣሪ በጣም የራከነ የፈጣሪ መንገድ እንደዚህ ነው ብሎ የሚያስተምረ የሚያስረዳ ከሆነ ተደማምጠህ ትመካከርና ካልተግባባ መለያየት ነው ጸብ ውስጥ መግባት መገዳደል ውስጥ መግባት ገና ማን ነው የሚጸድቀው የትኛው ሃይማኖት ስድስት ሺህ ምናምን ሃይማኖት ባለበት አለም ላይ የየትኛው ሃይማኖት ነው ፐርፌክት የትኛው ነው ገነት የሚያስገባው ደርሶ የመጣ ሰው የለ ሄዶ አይቶ የመጣ ሰው የለም ገና በተስፋ ነው ሃይማኖት እኮ ተስፋ እኮ ነው በተስፋ ነው። በቃ የኔ ሃይማኖት ትክክለኛ ሃይማኖት ነች ብለህ የምታምነው በቃ ካለው ከታሪክ አኳያ ከምትማሩት ትምህርት አኳያ ነው እንጂ አሁን ከስድስት ሺህ ሃይማኖት ውስጥ ስድስት ሺህ አምላክ የለም። ስለዚህ አንዱ ነው ትክክል ሊሆን የሚችለው የትኛው ትክክል እንደሆነ ማንንም አያውቅም። ሁሉም የኔ ልክ ነው ይላል። ስለዚህ ሁሉም የሱ ልክ ከሆነ ሁሉም የራሱን ሃይማኖት አምኖ እንዲኖር በነጻነት እንዲንቀሳቀስ ሰው ነጻነት ሊሰጠው ይገባል። አጉል ማይሆን ማይሆን ፉከራ መፎከር ጥሩ አይደለም። ሰዎችን ሌላ እንትን ውስጥ የሚከት ተግባር ጥሩ አይደለም። ሰዎችን ነፍሳቸውን ሊያጠፋ የሚችል ተግባር ውስጥ መግባት ጥሩ አይደለም። ስለዚህ ሁላችንም ማድረግ ያለብን ነገር ባለንበት አካባቢ የሰው ሃይማኖትን እናክብር። በቃ ተከባብሮ ለመኖር ሃይማኖት እናክብር። ራሱን ብትንቀው እኔ ናቀኝ ከእሱ ስለማንስ ነው ሊል ይችላል ብታንቋሸሸኝ እኮ በቃ ተራ ሰው ስለሆንኩ ነው ብሎ ሊያስብ ይችላል። ሃይማኖቱን ካንቋሸሽክበት ግን በሚያምነው ነገር ከመጣህበት ግን ጥሩ አይደለም። ገብተዋል። የሚያምነውን በቃ የሚተማመንበትን ነገ አምላኬ ብሎ ተስፋ የሚያደርገውን ነገር ሰድብበት፣ ጥሩ አይደለም። ይሄ አያስኬ ስለዚህ እኔ ሁላችሁንም ከወረደም በኋላ አሁን እዚህ ላይ እየሰማችሁ ያላችሁ ሰዎች የሰው ሃይማኖት ክቡር ነው። ሀይማኖት አክብሩ። የሰው ሃይማኖትን አትንኩ። ለምን ይሄ እና መንክ የአንተ ሃይማኖት እንዲህ ነው እንዲህ ነው ምናምን ተብሎ መግለጫ መሰጠት የለበትም። እኔ አንዳንዴ ብዙ ጊዜ እነዚህ ነገሮች ከመነሳታቸው በፊት እመለከታለሁኝ እመለከታለሁ። የእውነቴን ነው የምነግራቸው በጣም ነው የምመለከተው። አሁን ባለፈው መስከረም ሀያ ሶስት ባህላዊ በዓል ነው እንግዲህ እሬቻ ሊከበር ሲል ስለ እሬቻ ስንት ስንት ነገር ሲባል ነበር እኛ ባህላችን ነው አሉ። መብታቸው ነው ማክበር። ሌላ ሃይማኖት ተከታዮች የእንትን አምልኮ ነው የእንትን አምልኮ ነው እንትን ነው እንትን ነው እንትን ነው እያሉ መግለጫ ሲሰጡ ነበር፣ ሲሳደቡ ነበር፣ ሲያሳቅቁ ነበረ። እነዚህ ሰዎች ባህላቸውን ነካችሁባቸው። ስለዚህ ነገ የሆነ ነገር ቢያደርጉ ሆንኩ ብለህ ልጮ ነው። መንካት የለብህም አንድ ሰው እኔ በዚህ ነገር አምናለሁኝ ይሄን ነገር ማድረግ ፈልጋለሁ ካለ የሰውን ነገር መንካት የለብህም። መንካት የለብህም፣ ዋክቶሊ መንካት የለብህም። ሰው የሚያምነውን ነገር መንካት የለብህም። ማንህ አንተ? ሰው የሚያምነው አንተ ከሌኮ የሰይጣን እምነትን የሚያምነው ብለ ለመናገር የአንተ የእግዚአብሔር ስለመሆኑ ምን ማረጋገጫ አለ? ምን ማረጋገጫ አለ? ደርሰ መታል እግዚአብሔርን ባይና አይታል። እነ ሙሴ እንኳን አላዩትም። እግዚአብሔር ጀርባውን አይተው እኮ ነው ገና በርቀት ወደቀ ነው የሚለው። ማንም ያየው የለም ፈጣሪ። መጽሐፍ ቅዱስ ላይ ያለውንም እግዚአብሔር ካልክ እንኳን እኛ ምንዱባኖቹ ይቅርና ማንም ሰው ያየው የለም። ማንም ሰው ያየው የለም። ታላላቅ ነቢያት፣ ሐዋርያቶች ጭምር አላዩትም። በኢየሱስ ክርስቶስ ዘመን የነበሩ ሰዎች ኢየሱስ ክርስቶስን በአካል አይተውታል፣ ግን አብዛኞቹ አላመኑበትም። በእሱ ማመንም የተጀመረው እሱ ከሞተ ካረገ በኋላ ነው። ስለዚህ ትውልዶች እሱን በማመን የተጓዙ ትውልዶች ራሱ አብዛኞቹ በአካል አያውቁትም። የተሰበከላቸው የቆሮንቶስ ሰዎች ብትላቸው ሌሎች ሌሎች ሰዎች ብትላቸውም አያውቁትም። ከሞተ ከተሰቀለ ካረገ በኋላ ነው። ስለዚህ የሰውን ሀይማኖት መንካት የለብህም። አትንካ፣ የሰውን ሀይማኖት እኔ ብዙ ጭቅጭቃ ያሉት ጭቅጭቅ የሚያስነሳው ራሱ ይው ጭቅጭቅ የሚነሳበት ነው። ዝም ብለህ ፈጣሪን እያመሰገንክ መኖር ነው፣ እያመንክ ሃይማኖት መኖር ነው። እንዲህ መጠቆም የለብህም። አሁን እኔ በጋሻው ላይ ስለወረደበት ለበጋሻው ተቆርቆሬ ምናምን አይደለም፣ ሌሎችንም ስለተናገሯቸው ለሌሎቹ ተቆርቆሬም አይደለም። ማንም የማንንም ሃይማኖት መንካት የለበትም ካስተማረ መድረክ ላይ ወጥቶ ካስተማረ ጴንጤውም ይሁን ሙስሊሙ፣ ኦርቶዶክሱም ይሁን የትኛውም ሲያስተምር ስለ ራሱ ሃይማኖት ብቻ ጠቃሚ ጠቃሚ ነገሩን ነው ማስተማር ያለበት እንጂ የኦርቶዶክሱ ሰባኪ ደብር ላይ ወጥቶ እነዛ እንትኖች፣ መናፍቃኖች፣ አህዛቦች እያለ ካስተማረ ማንን ነው መናፍቃን እያለ ያለው? ጴንጤው እኔን ነው እኮ እያለኝ ያለው ይላል። አያል እኔን እያለኝ እኮ። ስለዚህ ነገ ለአንተ ለመልስ ምት ነው የሚዘጋጀው? አንተን የሚሰድብበትን ነገር አንተን የሚያንቋሽሽበትን ነገር አንተን ዝቅ የሚያደርግበትን ነገር ነው የሚፈልገው፣ ማለት ነው አህዛብ ምናምን እያልክ ስሰብክም ሌላው እኛ ነው ኮኑ እንደዚህ እያለ ያለው ስለዚህ፣ ነገ አንተን ሊሰድብበት አንገት ሊያስደፋበት የሚችልበትን ነገር ይፈልጋል፣ ይመራመራል። የሰው ልጅ ነው ተመራምሮ ሁሉን ነገር ያገኛል። ከዛ ነገ ደግሞ አንተን መጥቶ የመልስ ምት ሲሰጥ አንተም የመልስ ምት ሲሰጥ ተካረርክ ማለት ነው። የከረረ ነገር ደግሞ መበጠሱ አይቀርም። ግን ትክክለኛው ነገር በመጽሐፍ የሚያምን ሰው እግዚአብሔርን የሚያምን ሰው ምንድን ነው? ምስጉን ነው። እግዚአብሔርን የሚያቀዝብ አስተዋይ ነው። አስተዋይ ሰው ደግሞ የሰውን ሃይማኖት አይነካም። የሰውን ሃይማኖት አይነካም። ሁሉም ነገር ተጠራቅሞ ነው የሚመጣው። ጥሩ ነገርም ተጠራቅሞ ነው ይከፈልም፣ መጥፎ ነገሩም ተጠራቅሞ ነው። አንዳንድ አላዋቂ ሰዎች ባደረጉት ምስኪን ሰዎች ይጎዳሉ። ስለዚህ አላዋቂ ሰዎች ሲያደርጉ ያንተ ሃይማኖት ተከታይ ስለሆነ ብቻ የሚያወራው ነገር ልክ ነው ተብሎ መደገፍ መቻል የለበትም። ልክ አይደለም እዚህ ጋር ብለህ መመለስ መቻል አለብን። ይሄ ሀሳብ ልክ አይደለም ማለት አለብን። የሆነ ነገር ከተነሳ በኋላ ተነካን ብሎ መጮህ ጥሩ አይደለም። ስለዚህ እኔ ትክክለኛውን ነገር ነው እየቆየ እየቆየ እያደረ እያደረ ሲመጣ ነው ችግር ያለው። ይሄ ነገር ይስተካከል። ስድስት ሺህ ምናምን ሃይማኖት አለ በዓለም ላይ ሁሉንም ሄዳችሁ ብትጠይቁ የኔ ሃይማኖት ልክ ነው ነው የሚሉት አንድም ስህተት የለበትም ነው የሚሉት። አሁን ሄደ ካቶሊኮችን ስለ ካቶሊክም ነው በጠይቃቸው የኛ ሀይማኖት ነው ትክክል መንግስተ ሰማያዊ የሚያስገባ የኛ ሃይማኖት ነው ብሎ ይሰብኳል። መጽሐፍ ቅዱሳቸውን ከፍተው ጆባዊትነስን ሄደ ጠይቅ፣ መጽሐፍ ቅዱስን ነው የሚያምኑት ያሳምናል። የይሖዋ ምስክሮች የሚባሉት ያሳምናል። ጥጥጥ ያጠጣሃል። እስኪ በቃ በቃ የእነሱ ሃይማኖት ምን ያክል ትክክል እንደሆነ ሽንጡን ገትሮ ነው የሚከራከሩ ኦርቶዶክስንም ሚድ ሽንቱን ገትሮ ኦርቶዶክስ የኛ ሃይማኖት ነው በቃ ንጹህ የኛ ሃይማኖት ትክክል ብሎ ያስረዳሃል። ፕሮቴስታንቱንም ሄደ ጠይቀው የኛ ሃይማኖት ነው ይልሃል። ሙስሊሙንም ሄደ ጠይቀው የኛ ነው ብሎ ያስረዳሃል። በሚያምንበት ማለት ነው። ስለዚህ ሁሉም ለራሱ ልክ ነው። ሁሉም ለራሱ ትክክል ነው። ሁሉም ለራሱ የሚያምነው አምላክ ስላለው ማንም ሰው የማንንም ሃይማኖት መንካት የለበትም። ትክክል ነው ብሎ ባመነው ነገር በሙሉ ፈጣሪውን አመስግኖ ይኑር። ሲሰብክም ሆነ ሲያስተምር የሰውን ሃይማኖት እንደዚህ የሚነካ አይነት ነገር እ የሰውን ሃይማኖት ከፍዝቅ የሚያደርግ ነገር ባይሆን አስተምሮ ከሌላው ሃይማኖት ጋር በሰላም ለመኖር ለሚደረገው እንቅስቃሴ ትልቅ አስተዋጽኦ ያበረክታል። ትልቅ አስተዋጽኦ። ስታስተምር ስለ ራስህ ሃይማኖት ጥሩ ነገር ብቻ አስተምር። ስለ ሌላው መጥፎነት አታስተምር። ስለ ሌላው መጥፎነት በምን አውቃለሁ? የትኛውም ሃይማኖት ሲያስተምር ስለ ራሱ ሃይማኖት ጥሩነት ብቻ እንዴት መንግስተ ሰማይን እንደሚወረስ በእነሱ ሃይማኖት መልካም መልካም የሆነውን የራሱን አስተምሮ ማስተማር እንጂ ገና ለመድረክ ሞቅታ ተብሎ ሌላውን እየነካህ የምታስተምር ከሆነ ለአንተም አንተን ለመንካት ነው የሚዘጋጀው ሌላውም። ስለዚህ ካበዛው፣ ይቅርታ ቀለል አርጋችሁ እዩት። እንደዚህ ነው ልላችሁ የምችለው። እምነት ሰሚ ነው፣ አካሉ ነኝ። ይህ ፐርሰናል ሚዲያዬ ነው፣ የግል ሀሳቤ ነው ያራመድኩት። ወደዳችሁትም ጠላችሁትም ምንም ማድረግ አልችልም። አመሰግናለሁ። ጥያቄ አስተያየት ካላችሁ መጠየቅ ትችላላችሁ። ማንን ላስገባ?